ሰላም እንዴት አላችሁ? የተወደዳችሁ የወገኛ ተረክ ቤተሰቦቻችን ዛሬም አንድ አጭር ልቦለድ ወደ እናንተ እናደርሳለን። ይህ አጭር ልቦለድ የተገኘው ጭጋግና ጠል ከተሰኘ የአጫጭር ልቦለዶች ስብስብ ነው። እዚህ መጽሐፍ ላይ በነገራችን ላይ በርካታ ደራሲያን ይገኙበታል። እውቅ የሆኑ ደራሲያን ናቸው። ስማቸውን ለመጠቃቀስ ያክል በአሉ ግርማ በአጭር ልቦለድ ብዙ አይታወቅም። ነገር ግን እዚህ መጽሐፍ ላይ አንድ አጭር ልቦለድ አለው። ከዚህ በፊትም በዚህ በወገኛ ተረክ የዩቲዩብ ቻናላችን ላይ ወደ እናንተ አቅርቢዋለው። ወደ ኋላ ተመልሳችሁ እሱን ልትከታተሉ ትችላላችሁ። ያው በዓሉ ግርማ የሚታወቀው በረጃጅም ልብወለድ መጽሐፎቹ ነው። በነ ኦሮማይ፣ በነ ሐዲስ፣ በነ ከአድማስ ባሻገር ነው የሚታወቀው። ነገር ግን አጫጭር ልብወለዶችን የሚጽፍ እንደነበረ ይሄኛው አንድ ምልክት ነው። ከዚህ በፊትም ጋሽ ስብሃት ሲያወራ ከዘነበውላ ጋር ማስታወሻ መጽሐፍ ላይ ያለው ስቶሪ ላይ እዛ ውስጥ ይህንን ጉዳይ አንስቶት ነበረ። ግን ይሄኛውን ሾርት ስቶሪ አይደለም ሌላ አጭር ታሪክ እንደነገረው ይገልጻል ጋሽ ስብሃት። ይህ ማለት በዓሉ ግርማ ከረጃጅም ልቦወለዶቹ በተጨማሪ አጫጭር ልቦወለዶችን የሚጽፍ እንደነበረ ማሳያ ነው። ምናልባት ያልታተሙ ሊኖሩ እንደሚችሉ ምን ገምታለሁ በተለያየ ምክንያት የጠፉ ወይም ደግሞ አሁን ድረስ ተቀምጠው የሆነ ቦታ ላይ ያሉ ይኖራሉ ብዬ አስባለሁ። ግን ዝሮ ዝሮ አንድ አጭር ልቦወለድን ግን አግኝተናል ከበዓሉ ግርማ እሱም ከዚህ በፊት በወገኛ ተረክ ላይ ተርኬዋለሁ፣ የፍጻሜ መጀመሪያ ይሰኛል። ከዛ ውጭ የአደፍርሱ ርሱ ደራሲ ዳኛቸው ወርቁ ሁለት አጫጭር ልቦወለዶች አሉት፣ አለቀ በቃና መልሶ ይኸው የተሰኘ ጋሽ ስብሃት አለ ሁለት ልቦለዶች አሉት፣ ኮምፒውተርና አቶ አላዛር እንዲሁም ደግሞ ኤሊን ድንጋይ ያለበስክ የተሰኙ ከዛ በተጨማሪ የአዳምረታ ዘላን የባሴ ሀብቴ እነሱና የመጽሐፉ ርዕስ የሆነው ጭጋግና ጠላለ የደምሴ ጽጌ ማን ያውቃል ሰርቅ ዳንኤል ደግሞ በቆንጆዎቹና በቃይን መስዋዕት የምናውቀው ደራሲም ሁለት አጫጭር ልብ ወለዶች አሉት ብርቅዬና ፍርሃት የተሰኙ መሐመድ አሊ ሌላ በጫጭር ልብ ወለዶች የሚታወቅ ደራሲ ነው ሂሳብ የሚላለው እንደዚሁም ደግሞ አንድ ደራሲው እስካሁን ድረስ ያልታወቀ ቱሉ ፎርሳ የተባለች አጭር ልብ ወለድም አለች እዚህ መጽሐፍ ላይ ወደፊት እሱን የምናቀርበዋለን። ሌሎችን አጫጭር ልቦለዶች በተለያየ ጊዜ ወደ እናንተ አቀርባለሁ። ለዛሬ ግን የመረጥኩት የጋሽ ስብሃትን ኤሊን ድንጋይ ያለበስክ የተሰኘ አጭር ልቦለድ ነው። በጣም ብዙ አጫጭር ልቦለዶችን ጽፏል ጋሽ ስብሃት፣ ከነዛ መካከል አንዱ ነው እንግዲህ ይሄኛው ኤሊን ድንጋይ ያለበስክ የተሰኘው። አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ከዛ በተጨማሪ ግን ከእኛ ጋር ቆይታ እያደረጋችሁ ላላችሁ እየተከታተላችሁን ላላችሁ በተለያየ መንገድ አስተያየቶቻችሁን ለምታደርሱን ለሁላችሁም ከልብ አመሰግናለሁ። መልካም ቆይታ ይሁንላችሁ። ኤሊን ድንጋይ ያለበስክ ስብሃት ገብረ እግዚአብሔር ያሮጊት፣ ድምፅ ተመልከት፣ አንተ ሰው ተመልከት፣ ወደ ኋላ ተመልከት አላቸው። አቶ ወንዳፍራሽን ዘወር ብለው ቢያዩ ግፊያ ጥድፊያ ነው፣ መንግሥተ ሰማያት ለመግባት የአቶ ወንዳፍራሽን ታላቅ ወንድም ጋሸ መላኩን ሰዎች እየቀደሟቸው ያልፋሉ። ጋሸ መላኩ በንዴት አቶናደው አንጋደደው ብለው ጮሁበት። ሳያይ ረግጧቸው ያለፈው አንካሳ ሰማዕት መሳይ ሳይሰማቸው አለፈ። ስንት ጉድ አለ እናንተ አራስ አልፊን! ጾመናል፣ ጸልየናል፣ መጹተናል እያሉ እያጉረመረሙ እየተጓሸሙ ትልቁ በር ደረሱ። ጋሸ መላኩ መዝገብ አንባቢዎች አትገባም አሏቸው። ምነዋ ልጅህ ረግሞሃል። ምን አባቱን ቆርጦት እንጂ አባቱን እኮ ቀስ፣ አትሳደብ። ልጄ ዲዳ ነው። ምን ብሎ ረገመኝ? መሬት አትቀበልህ፣ ፈጣሪ አይማርህ ብሎ። ዲዳ ነው እያልኳችሁ? እናውቃለን። ዲዳ ነው፣ ደንቆሮም ነው እኮ። እንዴት አባቱን ብሎ ረገመኝ? እሱ አዝኖ አለቀሰ። አዋቂዎች ሐዘን ለቅሶውን ወደ ቋንቋ ተረጎሙት። መልአክ በመዝገባ አሰፈረው። ሐሰት፣ ሐሰት፣ ይደፋር፣ ያዘው፣ ጣለው አሉና ይዘው ከገደሉ አፋፍ ወደ ገሃነም ቢወረውሯቸው፣ ጋሸ መላኩ ኡ እያሉ የጮኹ ሲወድቁ ሲወድቁ፣ ብንን ብለው ነቁ። አቶ ወንዳፍራሽ እኚህ ፍራሽ አዳሽ በስመ አብ ወወልድ ወመንፈስ ቅዱስ አሉ፣ አምላክ ከደከ ሰይጣን አሉ። አቶ ወንዳፍራሽ እያማተቡ በሌሊቱ በውድቅቱ እንደ ተጋደሙ። ስለዚህ ሕልም እያሰቡ ረጅም ጊዜ ቆዩ። ወንድማቸው ጋሼ መልአኩ ከሞቱ ሰባት ዓመት አልፏቸዋል። ዛሬ መምጣታቸው ምን ይባላል? ደግሞስ የምን ዲዳ ልጅ ነው እሱ? ጋሼ መልአኩ አልወለዱ። ምን ማለት ይሆን? እንዲህ እያሰላሰሉ ቀስ በቀስ እንቅልፍ ሸለብ እያደረጋቸው ገና ጨርሶ ሳይወስዳቸው ሌላ ሕልም ድቅና ለከፊታቸው ጋሼ መልአኩ ባህታዊ ሁነው ከስተው መንምነው አጥንት ብቻ ቀርተው በዘንጋቸው ወደ ዋሻቸው በኩል እየጠቆሙ ና ልንገርህ ወንድ አፍራሽ አሏቸው። አቶ ወንድ አፍራሽ ፈርተው እምቢ ሊሉ ፈለጉ። ጋሼ መልአኩ እየጎተቱ ወደ ዋሻው አስገቧቸው። ዋሻው ውስጥ እንደገቡ አሁንም ያሮጊት ድምፅ፣ ስማ አንተ ሰው ስማ፣ ወደኋላ ስማ አላቸው። ፈጣሪም ሴት ልጁን ሕይወትን ለሞት ዳረለት። ሞትም ሰይጣንን ሚዜ ሆነኝ አለው። እርጅና ጨምዳዳፉን እያጣጣመ ወደ አቶ እንዳፍራሽ በኩል ሲመጣ አቶ እንዳፍራሽ ሊሸሹ ዘወር ቢሉ ጋሸ መልአኩ የዋሻውን በር በትልቅ ድንጋይ ድፍን ሲያረጉባቸው እርጅና ሊይዛቸው እጁን ሰደድ አድርጎ አፈፍ ሊያረጋቸው ሲል ብንን አሉ። አሁንም ከእንቅልፋቸው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ፣ ከደከ ሰይጣን። አቶ እንዳፍራሽ ሌላ ህልም እንዳያዩ ፈሩ። ተነስተው ወደ ቤተ ክርስቲያን ሄዱ። ከቅዳሴ በኋላ ወደ ቤታቸው ሲያዘግሙ ድንገት ድንግት ጣሉ። ስለ ሰሙት ያንን ያሮጊት ድምፅ በህልማቸው አንተ ሰው ተመልከት አንተ ሰው ስማ፣ ያላቸውን ድምጽ አሁን በእውናቸው ስለ ሰሙት ደነገጡ። የጀመሩትን እርምጃ ሳይጨርሱ መሐል ቤት ድርቅ ብለው ቀሩ። ያ ያሮጊት ድምፅ በዝግታ በቀስታ እንዲህ ይላል። ኤሊን ድንጋይ ያለበስክ፣ እውራ ሞራን የምትመግብ አምላክ፣ ዮናስን በአሳ ሆዲ አኖርክ የጠበቅክ አምላክ፣ እኔንስ አለሁ አትልኝም ወይ? ምሳዬን አትልልኝም ወይ? አቶ እንዳፍራሽ በፍርሃት እየተርበተበቱ ወደ ድምጹ በኩል ዘውር አሉ። ከስልክ እንጨት ስር አንዲት አሮጊት ቁጭ ብለው ይለምናሉ። እውር ናቸው። የአላፊ አግዳሚውን ኮቴ ሲሰሙ ስለ ማርያም ስለ መብርሃን ይላሉ ጮክ ብለው። አቶ እንዳፍራሽ ቀስ ብለው ከመንገድ ወጥተው አሮጊቷ አጠገብ ቆሙ። አላፊ ሳይኖር አሮጊቷ እንደገና ፈጣሪን በዝግታ ሲያነጋግሩት ይቆዩና ሰው ሲያልፍ ሲሰሙ ጮክ ብለው ስለመብርሃን፣ ጻድቃኖቼ፣ ማርያም አሉ ትበላችሁ፣ እምዮቼ፣ ስላዛኝቷ ይላሉ። ሰው የማያልፍበት ጊዜ ደግሞ ፈጣሪን እንዲህ ይሉታል። ኤሊን ድንጋይ ያለበስክ፣ እጉራ ሞራን መጋቢ፣ ጫጩትን በእንቁላል ውስጥ ያሰፈርክ፣ እኔን ስረሳኸኝ ወይ? ስጠራሃለሁ አትለኝም ወይ? አቤት ባይ ስጠኝ ባይ በዛብ ሆይ ስለ ማርያም ማርያም ትለመናችሁ ጻድቃኖቼ ሲሉ፣ አቶ ወንድ አፍራሽ ኪሳቸው ገቡና መጀመሪያ እጃቸው የያዛትን ፍራንክ አወጡ። ስሙኒ እንኩማማ ድንግጥ ጣሉ። አሮጊቷ የተዘከራቸው ሰው አብሮአቸው የቆየ መሆኑ ተሰማቸው። እጃቸው ስሙኒውን አወቀው። ዝም ብለው ቆዩ። ቆዩና ማና አንተ አሉ በለስላሳ ድምፃቸው። ዝም አሉ አቶ ወንዳ አፍራሽ። ማነህ? እንኩማማ ብለህ ስሙን የሰጠኸኝ እኔ ነኝ። እዚህ ቁሜ ስሰማውት ነበር። ሰማኸኝ? አሉ ለብቻቸው እንደሚያሰላስሉ አይነት። እንዴት ነው እዚህ የደረሱት? አሉ አቶ ወንዳ አፍራሽ አሮጊቷ አጠገብ ድንጋይ ላይ እየተቀመጡ የጠዋቱ ፀሐይ ደስ ይላል። አይ ልጅ፣ የእኔማ ታሪክ እንደ ተረት ነው። ይንገሩኝ እስኪ። ይኸውልህ ሰባት ወለድኩና ሰባቱ ሞቱ። ስምንተኛ እንደ ወለድኩ አዋቂ ቤት ሄድኩ። አዲስ አበባ የሚሉት አገር ሂጂ፣ እዚያ ሞት የለም አሉኝ። አንድ ቀን ሳሉል ስንቄን ጨርቄን ሳልል ተነሳውና ወደ አዲስ አበባ መንገዴን አቀን ነው ሞት እንዳይደርስብኝ ልጀን እንዳይወስድብኝ ሰን ሰንብቼ ስሄድ ከርሜ ምግቤንም መጠጊያዬንም እየለመንኩ ስሄድ ከርሜ ሰን የሚካኤል ከአገር የወጣሁ ለዕዳህ አዲስ አበባ ገባሁ። እንዳሉትም አዲስ አበባ ሞት የሌለበት አገር ሆነና ልጅ አደገልኝ። እንጨት ከጫካ እየለቀምኩ፣ ጠላም ከገብስ እየጠመኩ፣ እንጀራም በጉልት እየሸጥኩ አሳደግኩት። ሰው ሆነ። ለሰው ወቅ ደረሰ። ሚስታ ገባ። ከዚያስ ዋ ልጄ ከዚያማ ሚስት ሳትፈልገኝ ቀረቻ። ከእንግዲህ ምን ልረባ ለራሴ አሮጊት ቤት ከማጣ በብንጀራ ከመፍጨት አልፌ ምን ልጠቅማት? አልፈጭላት፣ አልጋግርላት። አንድ ወለደችና፣ ባህል ልጁን መውደዱን እርግጠኛ ከሆነች በኋላ እችን አሮጊት አስወጣልኝ፣ እችን አሮጊት ካላስወጣልኝ ፍታኝ አለችው። እና አስወጣሁት። እኔ ወጣሁለት እንጂ ለምን ላስጎን ነው። የልጅ ፍቅር አይደለ አገሬን ጎረቤቴን ጥዬ እንድኮበልል ያደረገኝ። እሱንም የልጅ ፍቅር እናቱ እንዲያባረር ያደረገዋል አልኩና የገዛ እናቱ ኃጢአት ኩነኔ ከመሆን ብዬ ወጥቼ ጠፋውበት። ልጃቸውን ሞት እንዳይበላባቸው ከአገራቸው ከወንዛቸው ኮበለሉ። ገሃነም እንዳይበላው ደግሞ ከልጃቸው ከራሱ ኮበለሉ። እውነትም የእናት ፍቅር ብለው አሰቡ። አቶ እንዳ ፍራሽ ታዲያ ፈጣሪ ጥሎ አልጣለኝም አሉ አሮጊቷ። እሷ መሰላት እንጂ እኔ ሲኸው የእሱን ፀሐይ ሞቃለሁ፣ ይኸው ከሰው ጋር የምጫወታለሁ። ዝም ብለው ጥቂት ጊዜ አለፈ። አቶ እንዳ ፍራሽ በዝግታ ድምፅ ኤሊን ድንጋይ ያለበስክ አሉ። ከዚያ ምን ነበር እውር አሞራን መጋቢ፣ እንኮይን በገደል የተከልክ፣ ደመናን እንደ ጥጥ ሰብሳቢ፣ ረስሃኞ ይለዋለሁ። አቤቱ ታበዛበት የሚጠራው የሚለምነው በዛ ምን ያርግ ብለ ነው? ስንቱን ይስማ። ግን ይቆይ ቆይና አለው፣ ይለኛል፣ አይዞሽ ይለኛል። ረስቶ አይረሳኝም። እንደዚህ እንዳውኑ ይሰጠኛል። በአንተ እጅ ሆነ እንጂ ሰጪው ራሱ ነው። ማደሪያም ሰጥቶኛል። አንድ አረብ አለ፣ እርጅናዬንና የሰው አገር ሰው መሆኔን አይቶ መጠጊያ ሰጥቶኛል። የሰፈሩ ሴቶች ደግሞ ቡና ያጠጡኛል፣ የሚቀመስ ይሰጡኛል። እሱ ይመስገን፣ የጎደለኝ የለም። መሪ እንኳን ሳይቀር ሰጥቶኛል። እዚህ ሰፈር ተረኛ የሆኑ ሁለት ፖሊሶች አሉ። ጠዋት ወደዚህ ወደ ልመና የቦታ መርተው ያመጡኛል፣ ሲመሽ ወደ ማደሪያ መርተው ይወስዱኛል። እሱ አልተወኝም። ይኸውልህ፣ እንዲሁ አንዳንዴ ብቸኝነት ሲሰማኝ አነጋግረዋለሁ እንጂ በደንብ ይጦረኛል። ምስጋና ይግባው። ዛሬ ደግሞ ከሰው ጋር መጫወት እንዳማረኛ አይቶ ይኸዋ አንተን ላከልኝ። እንደዚህ ነው የእሱ ነገር። አቶ እንዳፍራሽ ካሮጊቷ ጋር ሲጫወቱ አርፍደው ወደ ቤታቸው ሲያዘግሙ አንድ መልስ የሌለው ጥያቄ እየተመላለሰ መጣባቸው። አሮጊቷን ዛሬ ጠዋት ሊያገኙ የአሮጊቷን ድምፅ በትላንት ማታ ሕልም መስማታቸው ምን ማለት ይሆን?